አንቺ ማተሳቂ አንቺ፣ ከዛ ማለት ነው እሺ፣ እሺ፣ እሺ። አሁን ትላንት ስለ ሞት ያወራበት ቦታ ነው የሚያወራሽ። እሺ፣ አ ያለው ቦታ

ልከኛዋ ዝም በይ፣ ወሬው እኮ ለእኔ ነው። ኧረ ጭንቅላቴ ሊፈነዳ ነው። አንቺ ታይግብኝ። ኧረ ፈጣሪ ድረስልኝ። ልቀረ ነቅቅርልኝ። ኧረ ልከኛዋ ዝም በይ፣ በይ ቆሽ መጤና ጥቁሮች ጨርስልኝ። ምንም ምታወራ ነገር የለም አላት። አላት ገጠመኝ ልታወራ ነው። እስኪ ዝም በይ። አንዳንድ ጊዜ ቁም ነገር አወራለው። ከዛ ማለት ነው እንደዚህ ያለበት ቦታ የራሴን ነገር አስታወስኩት። ምን መሰለች? ለቅሶ ቤት ከጎድኞች የሆነ የኛ አካባቢ የጎድኛችን እናት ሞተች። ከዛ ሴት ሞት ለመሄድ ሁላችንም ተሰብስበን ተነሰን። ከዛ እዛ ሄደን ምን እንዳለን? እምባ ከየት መጥቶ ነው እኛ ልናለቅሰው። ከዛ አንዷ ምን አለች በርበሬ ይዘን እንሄዳለን አለች

ሄደን አንድ ላይ አንድ ጠረጴዛ ላይ ነው የተቀመጥነው፣ እና እዛ ላይ ተቀምጠን ሰው ህዝቡ ቁጭ ብሎ ያለቅሳል አይደል? አንድ ላይ ለሰው ቁጭ ብለን እናልቅሳለን እኛም ማለት ነው። ከዛ አንዷ አልቻለችም አቃጠላት ማለት ነው። በርበሬ ሱማያ፣ ቆይ ቆይ፣ አልጨርስም አልጨርስኩም፣ ቆይ ቆይ ሴት